ነው ያየነው። በጣም የሚያረኩ የሰው ልጅ የእጅ ስራና የአእምሮ ውጤቶች ናቸው። ያው በሀገር ደረጃ እንደሚታወቀው የተለያዩ ኢኒሼቲቮች አሉን። አንደኛው ቡና ነው። ቡና በጅማ ዞን አሁን ያለው ወደ 530 ሺህ ሄክታር በቡና ተሸፍኗል። ከዚህ ውስጥ 50 ፐርሰንት ገደማው ባለፉት ሶስትና አራት ዓመታት የተከል ናቸው። የግሪን ሌጋሲ ውጤት ነው። የቡናን ምርታማነት በዓለም ደረጃ ካለንበት የሰባተኛ ደረጃ ከፍ እናደርጋለን ፕሮዳክቲቪቲን በእጥፍ ይጨምራል ያልነው ጉዳይ ፕራክቲካሊ የሚታይ ሆኖ አግኝተነዋል። ዛሬ ከኳሊቲም አንጻር ከብዛትም አንጻር ቡናን ደግሞ ከሌሎች ኢኒሽቲቲቮች ጋር ቀላቅሎ መጠቀም ላይ ያለው ጅማሮ በጣም ተስፋ ሰጪ ነው። ቡና ራሱን በጥራት ማምረትና ለገበያ መዋል ብቻ ደግሞ ሳይሆን የቡናን ተረፈ ምርት ወደ ከሰልነት መቀየር የቫሉ አዲሽኑ አግሮ ኢንዱስትሪ ላይ የተጀመረው ስራ በጣም በጣም ተስፋሰጪ ነው። የአንድ እንጨት ከሰልና የቡና እንጨት ከሰል አንድ አይደለም፣ ሽታውም አንድ አይደለም። ከጤና አንጻር ቡና የቡና ነው። የማይበሉ ዛፎች በሚጨሱበት ሰዓት ያለው ኢምፓክት እና ለሰው ጤና የቡና አንድ አይደለም። ቴክኖሎጂ መሆኑ ብቻ ሳይሆን ከጤናም አንጻር ትርጉም አለው። ከቤትም አንጻር አሁን ያ ከሰል ተዘግቶ ያለ ቤት ውስጥ ተጨሰው ራሱ የቡና ሽታነት ለዛም ስላለው ተጨማሪ ፋይዳ ያለው ነውእና ከቡና አንጻር በጥራትም በብዛትም የተረፈ ምርት መጠቀም ላይም ያየው ነገር በጣም በጣም ተስፋ ሰጪ ነው። መቀጠል ይኖርበታል። ቡና ዶላር ስለሆነ ጅማ ላይ ምርት በደብል ያደገናል፣ በዛው ለክ ዶላር አቅማችን ያድጋል ማለት ነው። ሁለተኛው ከቡና ጋር እጅግ አስደሳች ስራ ያየ ነው፣ የማር ቀፎ ዘመናዊ ማር ቀፎ ማስፋት ላይ ነው። ቡና ከዚህ ቀደም የነበሩ እርሻዎች በተፈጥሮ ዛፍ አላቸው ጥላ ነገር ግን የንብ ቀፎ በርከት ያለ አታገኝም። ቢገኝም ትራዲሽናል ነው የነበረው። አሁን ዘመናዊ ቀፎ በጣም በስፋት ታይቷል። የማሩ ጣም እንደ ቀመስ ነው። እጅግ እጅግ ተስፋ ሰጪ ነው። ኤክስፖርት ተጀምሯል። ከዚህ ጋር ተያይዞ በግሪን ሌጋሲ ማዕቀፍ ውስጥ የፍሩቶች ነው። አቮካዶ አየን፣ በጣም በሚያስደንቅ ጣም አናናስ አየን፣ ብርቱካን አየን፣ አፕል አየን ሙዝ የተለያየ ቫራይቲ ሳየን ከፍሩት አንጻር እጅግ ተስፋ ሰጪ ነገር እንዳለ አይቻለው። አቮካዶ ዛሬ ለኤክስፖርት የተዘጋጀን ያየ ነው፣ ወደ አረብ ሀገር ኤክስፖርት ማድረግ ጀምረዋል። ቡናም እንደሰማችሁት አርሶአደሮች ቀጥታ ኤክስፖርት ማድረግና ዶላር ማስገባት ጀምረዋል። ይሄ ሁሉ ተስፋ ስጪ ነገር ነው። ከቡና ከማር ከአቮካዶ ቀጥሎ በጣም ተስፋ ሰጪ ጉዳይ ነገር ያየሁት የሌማት ትሩፋት ነው። በዚሁ ዓመት ጀምረው በጣም በስፋት ዶሮ ላይ፣ የዶሮ ማባዛት ላይ፣ እንቁላል ላይ ጅማሮ በጣም ተስፋሰጪ ነው። መብዛት አለበት፣ መቀጠል አለበት። ግን እጅግ ተስፋሰጪ ነገር ነው ያየሁት በጅማ ዞን ውስጥ። እነዚህ የሌማ ትሩፋት፣ የግሪን ሌጋሲ ኢኒሼቲቭ ፓኬጆች ናቸው። በስንዴና በሩዝ ደግሞ የምንሰማው አስደማሚ ነገር ነው። ስንዴ በጅማ ዞን በዚህ አመት በጅማ ዞን ብቻ ከዘጠኝ ሚሊዮን ኩንታል በላይ ስንዴ ሃርቨስት ያደርጋሉ። ሩዝ ስምንት ነጥብ ሁለት ሚሊዮን ኩንታል ነው ሀርቨስት የሚደረገው የዛሬ ሶስት አመት ተኩል ሩዝ የሚባል አልነበረ ሩዝ የሚባል ጅማ አያውቅም ሩዝ ሶስተኛ ዓመታችን ነው 8 ሚሊዮን ኩንታል ደርሰዋል እና ሩዝ ላይ ደግሞ ያየሁት በጣም ተስፋ ሰጪ ነገር ጤፍ በሄክታር በጣም ውስን ምርት ነው ያሉ አስር አስራ አንድ አስራ ሁለት አስራ ሶስት ከዚህ አልፍም ሩዝ ግን አንዳንድ ቦታ ላይ ሰማንያ ኩንታል አግኝተዋል ሰባ ኩንታል አግኝተዋል ስልሳ አምስት ኩንታል አግኝተዋል በአብሬጅ ከአርባ ያላነሰ ያገኛሉ በጥቅሉ ጅማ በሩዝ በስንዴ በቡና በተለያዩ ፍሩቶች በአቮካዶ በማር እንዲሁም በአርተፊሻል ኢንሰሚኔሽን በከብት ያየነው ስራ የአርሶ አደሩ ህይወት በከፍተኛ ደረጃ ለውጥ እያመጣ መሆኑ ያመላክታል። አሁን ጅማ ላይ የሚታየው በገጠር ያሉ ስራዎች አይደለም፣ ያን የገጠር ምርት ወደ ከተማ ለማውጣት የሚያስችል ኢንፍራስትራክቸር ነው። በከፍተኛ ደረጃ እጥረት ያለው መሰረተ ልማቱ ዝቅተኛ ስለሆነ ምርቱ ወደ ገበያ ለመሄድ ይቸገራል። በገጠር ግን እንዳይሆን በጣም ከፍተኛ የሆነ ምርት አለ። ሰው በጣም ደስተኛ ነው። የሚነገረውን ሀሳብ በደንብ ገዝቶ ተጋርቶ በእምነትና በድካም ነው የሚሰራው። ለኛም ትልቅ ተስፋ ሆኖናል። የሚታሰቡ ጉዳዮች ማየት እንደሚነኩ፣ የሰው ህይወት እንደሚቀይሩ፣ ብልጽግና ማረጋገጥ እንደሚቻል፣ አብዛኛውን አርሶ አደርና ልጆቹን መቀየር ከተቻለ ከተሜውን ግራጁዋሊ ላይፉን መቀነት ማስተካከል እንደሚቻል ተስፋ ይሰጣል። እንግዲህ እዚህ ላይ ያለው ስራ በጣም ወሳኝ የሚሆነው ከአስር ዓመት በኋላ ከሀያ ዓመት በኋላ አብዛኛው ሰው ከተሜ የሆነ ይሄዳል። ሰው ከተሜ የሆነ ሲሄድ የሰርቪስ ኢንዱስትሪው አብዛኛውን ሼር ይወስዳል። ግብርና ላይ አስተማሚ በሆነ ደረጃ ዜጎቻችን ለማብላት ከዛም አልፎ ሽጠን የውጭ ምንዛሪ ለማግኘት ካልት ካልሰራን በስተቀረ በጣም ሰፊ መሬት ነው ያለን። አልታረሰም መሬታችን እና ከንቱ ነው የሚቀረው። አሁን ጅማን እንደሰማችሁት በዘንድሮ ብቻ እስካሁን ከነበረው ከ350 ሺህ ገደማ ሄክታር 200 ሺህ በላይ ጨምሯል። ዘንድሮ ብቻ ያልታረሰ አዲስ መሬት ጨምረዋል። ማደግ አለበት። ይሄ ራሱ ደግሞ አንዱ መሬት አሁን ይሄ ሩዝ ሲነሳ በጣም ጨፌ ነው፣ ውሃው እንደምታዩት ረግረግ ነው። ይሄ ሩዝ ሲነሳ እዚህ ጋር ደግሞ ስንዴ የበጋ ስንዴ ይቀጥላል ማለት ነው። ይሄው መሬት ሁለቴ ሶስቴና ምርት በታለን ያልታረሰ መሬት ደግሞ እናሰፋለን። በዚህ አካሄድ ምርትና ምርታማነት እየሰፋ አባነሽ ላይ የጀመርነው የኳሊቲ ጉዳይ ትምህርት ላይ የተጀመሩ ስራዎች መስመር እየያዙ ሲሄዱ ዜጎቻችን የሚበሉ የሚማሩ ሰክነው የሚያስቡ ነገን በርቀት ማየት የሚችሉ እየሆኑ ሲሄዱ የበለጸገች ኢትዮጵያን የማየት ህልማችን ምንም ጥርጥር የለው የሚሳካ እውንም ይሆን መሆኑን ያመላክታል። ከዚያ ውጭ ጅማ በጣም በጣም ውብ አገር ነው። በጣም በጣም ግሪን ነው። ቀኑ ሙሉ በነበረን እንቅስቃሴ ብዛም ድካም የለም ሰው በጣም በፍቅር የተሞላ አካባቢ ነው እና ከፍቅሩ ተቋርሰን ከምግቡ በልተን ካየነው ነገር ሁሉ ደስታና ኢነርጂ አግኝተን ውሏችን ግን እጅግ የተሳካ ያማረ ነበር። ለጅማ ከባቢ ህዝብ በሙሉ ለጅማ ዞን ህዝብ ላሳዩን ፍቅር፣ ለነበራቸው ትጋት፣ በስራ ላሳዩት ውጤት ሁሉ ላቅ ያለ ምስጋና ማቅረብ እፈልጋለሁ። ጅማ ያው እንደ ሁልጊዜው የአማረችና የተዋበች እንድትሆን ምኞታችን የላቀ ነው። ሁሉም ኢትዮጵያ በዚሁ መንገድ እየሰራ እየተለወጠ ያማረች የበለጸገች የተሻለች ኢትዮጵያን ለማየት ያብቃን። ያበቃናል ብዬ አስባለሁ። አመሰግናል